ዋናቸው የወርድ ይጥር እባላለች ለአንድ ዓመት ይሄ ሁሉ ሕዝብ ይኸው፣ ከሁለት ሺህ ሰው በላይ ከላይ አንድ ሺህ ምናምን ሰው አለ፣ ከስር ከሺህ ምናምን ሰው በላይ እየሰማ ነው፣ ሪከርድ እያደረገ ነው። አሁንም የአዝ ነው ንቅናቄ ከባድ ነው። እኛ ላይ ጥቃት ለማድረስ የምትልጉ ሰዎች እኛ ላይ መረጃ እያወጣብን ነው። በቃ ዛሬ መተንፈስ ጀምሯል። ነገ ፎቶችን ሊወጣ ነው። ይሄ ልጅ አንድ ነገር መሆን አለበት ብላችሁ የምትሄዱ ሰዎች አታስቡት። አዲስ አበባ ላይ እግዚአብሔር ይመስገን፣ ከፈጣሪ ቀጥሎ በመንግስት ሙሉ እምነት አለኝ። ሙሉ እምነት አለኝ። በመንግስት ሙሉ እምነት አለኝ። ሙሉ እምነት አለኝ። እናንተ ግን የምትመጡ ሰዎች ማን እንደላካችሁ ጋባዥ መስላችሁ፣ ጋባዥ መስላችሁ እዋ ውስጥ ነገር ለመጨመር ምግብ ውስጥ የሆነ ነገር ለመጨመር ጓደኞቼን እንዳላምን እያደረጋችሁኝ፣ እኔ እግዚአብሔር ምስክሬ ነው። በዚህ አንድ ወር ውስጥ መረጃቸው ወጥቶ በህግ ተይዘው አጠገቤ መድረስ አይችልም። ምክንያቱም የሚመጣው ግብረ ሶዶምን ተሸክሞ ነው፣ ግብረ ሶዶምን ይዞ ነው። ግብረ ሶዶምን ለማሳደግ ነው የመጣው። ሴ ለሴ ግንኙነትን ለማበረታታት ነው የመጣው። ወንዶች እያንዳንዱ እያንዳንዱ አንድ ሁለት ድምፅ ልጨምርላችኋል። እስቲ አንድ ሁለት ድምፅ ልጨምርላችሁ ያን ነገር ነው የምፈልገው። ለምን መሰለኝ አመጣች

እንጂ በእግዚአብሔር በቃ ተጫዋች ታለንት ያላቸው ተጫዋቾች እየተሸማቀቁ ነው። ንጹህ ተጫዋቾች እየተሸማቀቁ ነው። ብቃት ያላቸው ተጫዋቾች እየተሸማቀቁ ነው። አቅም ያላቸው ተጫዋቾች እየተሸማቀቁ ነው። ቤተሰብ እየተጫዋ ነው። ቤተሰብ ተጫዋቾችን ለመላክ እየተሸማቀቀ ነው። ለምን ንጹህንና ግንድሩን አንለይም? ለምን አንተባበርም? ውጤቱ ይቅር። አሁንም የኢትዮጵያ እግር ኳስ ፌዴሬሽን እያገዛችሁን ነው እያገዛችሁን ነው። አቶ ባሩ ጥላው ግን ምንድን ነው? በቃ ለአንድ ዓመት ይሄ ውድድር ቢቋረጥስ ከአካዳሚ ጀምሮ ብንፈልጋቸውት ብንፈትሻቸውት። አረ ብዙ ነገር አሰማችኋለሁ ጠብቁ። አረ ብዙ ነገር አሰማችኋለሁ ጠብቁ። አረ ብዙ ነገር ትሰማላችሁ ጠብቁ። እኔ ይሄን ነገር ስጀምር ስንፍለግ አይደለም። እኔ ይሄን ነገር እሱ አለ። በጣም አመሰግናለሁ ጀግና፣ ከኋላ የሆነ የምታግዘኝ እነ ሚራጅ እነ ቦቼ ከልብ ሁላችሁንም፣ አብሶ የኢትዮጵያ ብሔራዊ ቡድን ንፁህ የሆናችሁ ተጫዋቾች በውስጥ መስመር ምን ያህል ታስፈልገናለ። ራስን ጠብቅ። ምን ያህል እንፈልጋለን። ራስን ጠብቅ። ቀለበት ያሰረችው ዋጋም እመጣላችኋለሁ። አሰማችኋለሁ። ዛሬ አሰማችኋለሁ። ብዙ ነገር ገና ትሰማላችሁ

እኔ ሲያዩ ዛሬ ለምሳሌ አበበ ብቂላ ነበርኩ። አዋሳ ከኤልፓ ሲጫወት ኳሱ ሲጀምር ገባው ኳሱ ሊያልቅ ሲል ወጣው። ምክንያቱም እኔ ሲያዩ ፌንት ሊወርቁ ይችላሉ። አሁን ው ኤልፓ ቤት ውስጥ የታመሙ አሉ፣ ኤልፓ ቤት ውስጥ ራሳቸውን የሳቱ አሉ፣ ቅዘን በቅዘን የሆነ አሉ። ምክንያቱም ሴጣኑ ነ ሴጣኑ መንፈሱ ኗ መንፈሱ ገና አሰማቸዋለሁ። አስፈላጊ ከሆነ ስማቸውን ብለን አሰማቸው ይችላሉ። ፈሪያ እግዚአብሔር አለብን ብለን ነው። ፈሪያ እግዚአብሔር ስላለብን ነው። ስሙ እዚህ ጋር ኳስ ተጫዋች ናት። ምን አይነት ምክር እንደምመክረኝ ስሙ። ምናምን እጃቸው አለበት እኮ ተከታተለ መስሪያ እንደዚህ መጮህ ከጀመርኩ፣ እነሱ ግን ይሸዋሸዋም አሉ። ለረጅም ዓመት እንግዲህ ሴትን እግር ኳስ ያስተላልፉ ነበር። ይሄን ሁሉ እያወቁ አንደኛ ተጠያቂ ትንግርት የእሱንም ድምጽ ላሰማላችሁ የእሱን ድምጽ ላሰማላችሁ። የሚገርማችሁ ነገር ይህን ድምፅ በደንብ ስሙት። ሲሆን ገንዘብ ከየት መስሎ እንደሚደረግላቸው በጣም የተከበረ አሰልጣኝ ነው። በጣም የተከበረ አሰልጣኝ ነው። ስሙት በደንብ

ይገባችሁ በቃ ይህን አመት ዋንጫ ከፈለገ ወራጅ ቀጠናው ይብላ። ዋንጫ ይቅርባችሁ። ትውልድ ላይ ስሩ፣ ትውልድ ላይ ስሩ። እነዚህን አሳልፋችሁ ስጡ። አታሽ ኮርመሟቸው። ግን እንደዚህ አይነት እንጀራ ባይበላስ ትውልድ ላይ ቢሰራስ? ሰዎቹ አሁንም እንለያቸው። ንጹዎች አሉ ለህሊናቸው የኖሩ ለኢትዮጵያ ብሔራዊ ቡድን አይደለም ፈሪሃ እግዚአብሔር ያለባቸው እምነታቸውን የሚወዱ እነዚህ ወንዶች እንዳይጠጓቸው እየሸሻቸው ነው። እነሱ ባመጡባቸው ጣጣ ኳስ መጫወት አልቻሉም። ዛሬ በርካታ ተጫዋቾች በውስጥ መስመር ከአርባ በላይ ኳስ ተጫዋቾች ናቸው ያወሩም በስልክም ደውሉ ይነገሩኛሉ። ምን ያህል ራስ እንጠብቅ ታስፈልገናለን በቃ እኛ በእነሱ የተነሳ ሁሌ በየጊዜው ስማችን እየተንጠለጠለ ነው። ያው ነፃ ልትወጡ ነው ከእግዚአብሔር ጋር። እዚህ ሳምንት ውስጥ በዚህ አስራ አምስት ቀን ውስጥ ፎቶዋቸው ይደረደራል። ለክለቦች ስም ዝርዝራቸው ይተላለፋል። ክለቦች ጉዳቸውን ያያሉ፣ እነዛን ተጫዋቾች ያሰናብታሉ። እያንዳንዳቸው ተጫዋቾች የወልድ ተጫዋቾች ስማቸውን እንዳይጠራ ስማቸውን እንዳይጠቀስ ይፈለጓሉ። ሸገር ቤት ውስጥ በርካታ ተጫዋቾች አሉ፣ ወደ አምስት ተጫዋቾች አሉ። ሸገር ቤ ነገር ብጠይቀኝ አልነግረህም። ለአንተ ከምነግር ለአንቺ ከምነግር ለሚመለከተው አካል ማስረከብ ይሻላል። በዚህ ሳምንት የወደ ጌሶ አንድ ቁጥር ጻፊ። በዚህ ሳምንት፣ በዚህ አስራ አምስት ቀን ውስጥ እንጨርሳለን። ቃል ገብቻለሁ እኔ ይሄንን ነገር ከኢትዮጵያ እግር ኳስ ውስጥ ከሴቱ እግር ኳስ ውስጥ ይሄ ነገር ተወግዶ ካላየው ቲክቶክ ላይ አታገኙኝም። እግዚአብሔር ምስክሬ ነው። ይሄው ስለ ሴቶች እግር ኳስ አላወራም። ስለዚህ እግር ኳስ አለሆነ እነሱ ፈንያስ ነው። ሲዲ ስፖርት ተቀናጅተን እየሰራን ነው። ትሪቡል ስፖርት ሌሎቻችሁ ልትቀላቀሉ ይገባል። ስፖርት ዞን፣ መኳንንት ብሬ እያወራን ነው፣ እየተነጋገርን ነው። እህት መጥፎ ነገር ውስጥ በታያት ምን አይነት ስሜት ይሰማል? የመጀመሪያ ተጠያቂዎች ደግሞ እነዚህ ምግልብት ብትሚለው በጣም ብዙ ታሪክ ያላች ቤተሰብ አላት። እንግዲህ ፈጣሪ እርዳት። እኔ የዚህን ያህል አልለምናትም። እኔ አልችልበትም ብሰጥ ደስ ይለኛል። ነባር በዚህ አጋጣሚ አመስግኖልኝ፣ በጣም ነብዩ። እኔ ስለ ነባ ባውራ በጣም በቅርበት ላማር ምንድን ነው ነገሩ ስለው ነገረኝ። እንደዚህ አይነት ሰዎች ያስፈልጋሉ። እነ ሚራጅን እኮ ለማጥመድ አሁን ሚራጅ የኔ ታናሽ ወንድሜ ነው፣ ጎበዝ ነው። እያንዳንዱን ነገር ስለዚህ አሁንም የሴቶች እግር ኳስ ላይ መጀመሪያ መጠጥ እየጠጡ የሚጫወቱ እየሰከሩ የሚጫወቱ ሲሰክሩ ሴት ያምራቸዋል ሴቷ ሴት ያምራታል ስትሰክር ጻፍ እንደፈለግ ጻፈ እሱን አብረን የምናየው ነው ሴት አረ በጣም ብዙ እኮ ነው የማሰማችሁ ሌላ ላሰማ እንዴ ደግሞ ምን ላሰማ እስቲ ላሰማ ትንሽም ቢሆን ምንም በቂ ማስረጃዎች እጃችን ላይ አለ። ያው እንግዲህ አንዱ ደግሞ እነዚህ የሚናገሩት ልጆች በጣም ምስኪን ናቸው፣ ምክንያቱም ኢንተርቪ ያደግ ናቸው ከእንደዚህ አይነት ነገር የወጡ ናቸው። ቃል ገብተንላቸዋል፣ ምክንያቱም በኪዳነ ብረት ቃል ገብተናል፣ በብዙ ነገር። እነሱ ደግሞ ሌሎች እነሱ እዚህ ውስጥ የከተቷቸውን ደግሞ አሳልፈው እንዲሰጡን ቃል ገብተናል። ቀለበት ተንበርክካ ያሰረቻለች፣ የአንገት ሀብል የሰጠች አለች ሌላ ክለብ ስትሄድ እንደ ወንድ እኮ ነው የሚጣሉት። ዋናዎቹን እኔ እግዚአብሔር ምስክሬ ነው። እነዚህ ልጆች በህግ አስጠይቄ ብሞት አይቆጨኝ፣ ብሞት አይቆጨኝ። ደግሞ እያሳካሁት ነው። ዛሬ ቆንጆ ተስፋ አይተናል። የኢትዮጵያ እግር ኳስ ፌዴሬሽን እግዚአብሔር ይስጣችሁ። አቶ ባህሩ ጥላውን አቶ ኢሳያስ ጅራ ከልብ አመሰግናችኋል። ምክንያቱም ጥሩ ቶሎ እየሰሙ ቶሎ መልስ እየሰጡ ነው ቶሎ ክብር ለሚገባው ክብር እየሰጠን ምንም የማያውቁ ሴቶችን ደግሞ እንዳይሸማቀቁ እናድርግ። ንጹዎቹ ልክናችሁ፣ አብዛኞቻችሁ አናቅም። እንለያቸው ነው የምትሉት፣ እንለያቸው ነው የምትሉት፣ በቅርቡ እንለያቸዋለን። አሰልጣኞቻቸውም አያውቋቸውም፣ በዚህ አጋጣሚ ሲባል ነው የሚሰሩት። ክለብ ውስጥ ያሉትም አያውቁም። አንፍረድባቸው፣ ክለቦችንም አንጫ የሚያውቋቸው እርስ በእርስ የሆኑ ሰዎች ያውቋቸዋል። አሁን ጀነራል እንደዚህ ነገር ቢሰማ ለሰከንድ አይታገስም። ለሰከንድ አይታገስም። አንዳንዶቹ ደግሞ አሰልጣኞች መረጃ ስንልክላቸው ጎበዝ፣ ኧረ አሁኑ ማስወግዳት፣ አሁኑ ከክለብ ማስወጣት። ይጠራትና፣ ይኸውልሽ ይሄ ያንቺ ማስረጃ ነው፣ ዛሬ እኔ ጋር ነው የምታድሩ ይላታል። ዛሬ እኔ ጋር ነው የምታድሩ። ለካ የሰጠሁት ስሜቱን ሊያበርድባት ነው፣ አያቸው፣ ስሜቱን ሊያበርድባት ነው። በደንብ ሪከርድ አድርጉ፣ በደንብ ሪከርድ አድርጉ። ስቡም ስለሰጠ ላሰማችላለ ላሰማቸውው ሰፐራይዝ ነው። እዚጋ ሪከርዶች ተዘጋጁ፣ ስምም ስለሚጠቀስ ነው። ሪር ጉሪከርድ አድርጉ። ምክንያቱም የተጫዋቾችን እኔ ኃላፊነት የወሰድኩት የተጫዋቾችን ነውዋ። የዳኟን ይኸው ከዳኛ ነው የምንጀምረው። ምክንያቱም ወንድሜ በደንብ አመሰግነዋለሁ፣ ከደንብ አመሰግናሃለሁ። ይሄ ሰውዬ ዳኛ የነበረ ነው። በእግር ጉዳት ምክንያት ነው ከዳኝነት ሲወጣው። ስለዚህ ይህንን ሪከርድ ለማድረግ ስታንድባይ፣ ስታንድባይ። አንድ ሁለት ሶስት፣ ተጀምሯል። ያው

እዚህ ጋር መጥተሽ ከኔ ጋር ፊት ለፊት መጋፈጥ ትቻለሽ። ብዙዎችም ያው ከስር እየጻፉ ነው፣ ትክክል ነው፣ እኛ መረጃ አለን እያላችሁ ነው። በቃ እንደዚህ ነው ፊት ለፊት ስንገፋፈጥ። እንደ አሽሙር አብሲ ጥዬ ጎመንቀቅዬ አይሰራም፣ አብሲ ጥዬ ጎመንቀቅዬ አይሰራም። ስለዚህ ከዚህ በኋላ ከዳር እስከ ዳር የሚገኘው የስፖርት ቤተሰብ ከጫፍ እስከ ጫፍ የሚገኘው የስፖርት ሚዲያ ከጫፍ እስከ ጫፍ የሚገኘው ሶሻል ሚዲያዎች እጅና ጓንት ሆነን እዚህ ነገር ላይ ለመዝመት ፕሮሚስ ገብተናል፣ ቃል ተግባብተናል። ዛሬም ሲዲ ስፖርት በደንብ ሲሰራበት ነበር፣ በደንብ ሲያብላሉት ነበረ። እንግዲህ ያላችሁ ሰዎች እንግዲህ ሁሌ ፉከራ ነው የምትሉ ሰዎች ያው ዛሬ እያያችሁ ነው። ተሽከርካሪ ወንበር ላይ ነው ቁጭ ብዬ የምዝናናው ነው። ምክንያቱም ይሄ ራሱ ይበል የሚያሰኝ ነው። ስለ ዳኛ ተናግሯል፣ ስም ጠቅሷል። ስለ ምክትል አሰልጣኝ ብሎ ስም ጠቅሷል። እንግዲህ ያው እንግዲህ ስም ጠቅሷል። እንግዲህ ወንድሜ ስም ጠቅሷል። እናንተም ደግሞ ታውቃላችሁ በቃ አዲሽ ኮድመሙ ከዚህ ጋር ብረን ስንጠጣ ከሌ ከሌ እንደብላችሁ እንደምትነግሩኝ ሁሉ ሻይ ቡና ስንል ከሌ ከሌ ብላችሁ እንደምትደረድሩት ሁሉ ደርድሩ፣ ጻፉ። በቃ ካላመንክበት ደግሞ አትጻፍ። ትክክለኛ ነገር ካልሆን አትጻፍ። ሪፖርት ሲያደርጉብኝ እንኳን እኮ ኮፒ ልንግ አላርክ ቦቻ ትለያለን በቃ ስንት ከሳላችሁ የመጥቀስ ተጀመረ። ምን ልትሆን ነው? አሁንም ዛሬም ነገም እግር ኳስ ውስጥ የዚህ አይነት ነገር አለ አለ። ተመሳሳይ ጾታ አለ አለ። አሰልጣኞች ይናገራሉ። አዎ ያውቃሉ። አዎ ልጆቹ ግን አያውቋቸውም። አሰልጣኞች አሰልጣኞች ላይ አልፈርድም። ያውቋቸዋል። ማን ማን እንደሆኑ ግን አያውቁም። አንድ ነገር ልንገራችሁ፣ ሶስት ምስክር ካለ አንድ ሰው ላይ ለምሳሌ ሚስተር ኤክስ እንደዚህ አይነት ነገር አለችበት ብሎ ሶስት ሰው ከመሰከረ በቂ ነው። ለምን እናትና አባት አልጋ ላይ ሲተኙ እኮ አታያቸውም፣ ልጅ ሲወለድ ነው የምታየው። እናትና አባት ፍቅር ሲሰሩ አታያቸውም፣ ልጅ ሲወልዱ ግን ታያቸዋለ። እናት ስትጸንስ ታያታለን። ያ ነገር ሲያደርጉ ግን አይተህ ታውቃለህ? አታውቅም። ስለዚህ እንደዚህ አሁን ሴት ለሴት ግንኙነት የሚያደርጉትም ፊት ለፊት ባይወጡ ባናያቸው፣ ጥርጣሬ ካለ በቂ ማስረጃ ነው፣ በቂ ማስረጃ ነው። አንድ ሰው እኮ ሌባ እቃ ሰርቆ ንብረቴን ዘርፎኛል ሲል እኮ ምስክር አምጣ ነው የሚባለው። ምስክር ከመሰከረበት እቃው እጁ ላይ ባያ ይፈርበታል። ስለዚህ እኔ እያንዳንዱ ላይ ሶስት ሶስት ምስክር በቂ ነው። አንዷ ላይ ሀያ ምናምን ሰው አንዷ ላይ አስራ አምስት ሰው የድምፅ ማስረጃ ያለ ስለዚህ ቢቻል በውስጥ መስመር አውሩን፣ መረጃ ያላችሁ ሰዎች በውስጥ መስመር ስጡን፣ እናውራ፣ እንመካከል፣ ትውልድ እናድን፣ ትውልድ እንቀይር። ምንም የማያውቁ ሰዎች አይሸማቀቁ፣ ምንም የማያውቁ ሰዎች አይንገላቱ።